ይሰጣችሁ ሁሌ ማለት ነው። እንደ አባትና እንደ ናት ናቸው ዮኒና ጂጂዬ ክብር ይገባቸዋል። ጌታ ምናችሁ ምላችሁ የሚዲያ አባት ናቸው። ሰማችሁ ጂጂ ኪያ ና ዮኒ ማ እንደ አባቴ ታዲያ ገና ገና ህይወት ትጥ ብዙ ሜድ አይመስለኝም። ለምንደሆን ታውቃለህ? አባትህና እናቴ ጂጂ ኪያ ና ዮናሴ ጋር ሰማችሁ። ሰማ ነው በደንብ በደንብ ሰማ። አሁን ነው ከጌሙ በኋላ ነው ይርባ ወይ ሚዲያ ይሁንም እንደዛ የፈለገውን ነገር በጥብጥ ጂጅ እንደዛው ማለት ጂጅ እናት ነች፣ የሚዲያ እናት ነች፣ ክብር ይገባታል እንጂ የምትጠራ ሴራ አለች። ይሁንም እንደዛው ማለት ነው። እዚህ ጋር መታችሁ፣ ዛሬ መታችሁ፣ ደግሞ ሶሻል ሚዲያ አታጠራም። ሰው አታንቋሹ። ይወቃቸዋይወያነአዳም ሆላ አንድ እግዚአብሔርን ተውት፣ ሌላውን ነገር ተውት። ምንድን ነው ያለው? ዮናስ ሴጋ ጸረ ኦሮሞ ነው? አይደለም ነው። ጸረ ኦሮሞ ነው? አይደለም ነው። እጅጋየሁ ኪዳነ ጸረ አማራ ናት? አይደለችም ነች። ኩማ ትግሬ ነው። ዳፊህ ወያኔ ነው። ለምን እንደሆነ ታውቃለህ? ኦሮሞ ነው እንዳትለው። እንዴት የኦሮሞን አጫሉ ሁንዴሳ ሬሳውን ጎትቻ አመጣላችኋለሁ ያለ ዮናስ ሴጋ አጫሉ ሁንዴሳን ግደሉ ያለ። እናንተ ውሸት አትወዱትም። ውሸት አስመሳይ ሁሉም ጠንብ ጋላ ብሎ ያስተማርንኝ ያስድ ማ ነው የሆነ ሴጋ እኔ እኔ እግዚአብሔር ነው ቦቴያም ጥንብ ምናምን ጋላ የሚ ነገር አላቅም ነበር። እንደዛ ሌሌ ሆቴል ገብቶ እዛ ያደረገ እንደ የሆነ ሴጋ ኦሮሞን ያንቋሽሸ ዛሬ ኦሮሞ የሚሰደበው በነ የሆነ ሴጋ ነው። ዛሬ አማራ የሚሰደበው በነ ጂጂኪያ ጂጂኪያ ባደወይ ማለት ነው አማራ ሲሞት ሻምፒዮን የከፈተች ወለጋ ገብታ መትረጊስ ላይ ወጣ የሸኔ መትረጊስ ይዛ የአማራዎችን ምን አባታችሁን ታረጉት? እየመጣችሁ ነው፣ ውጡ እያለች ስትሰደብ የነበረች ኩማ ማለት አያችሁ፣ አጋንንት ነው፣ ሰይጣን ነው፣ አጋንንት ነው። ኩማ ምንም ክርስቲያንም አይደለም፣ አልተለወጠም፣ ውሸታም ነው። ለገንዘብ ነው፣ ለገንዘብ ነው። ምን አለ አባቴ ዮናሴ ጋር እናቴ ማን ነው ያለው? ሌሎቻችሁ አሽቃባጭ ናችሁ። እኔ ዳልቻ አስወርት ጋር ነው ምል። እንደዚህ አይነት ሰው ጋር አሮንጊ በዴም ለምን ወንድሜ አይሆንም? ንገ ዋንና ሄድ ለምን ወንድሜ አይሆንም? ፕሪንስፓል የሚባል ነገር አለ አይደል? እናንተ የለመዳችሁ እዚህ ሶሻል ሚዲያ ላይ ማህበረሰብን አንቋሽሻችሁ፣ ማህበረሰብን እንትን ብላችሁ በቃ እናንተ ተሰዳርባችሁ ምንም ነገር እንዳልተሆነ ትሆኑና መጣችሁ ደግሞ አይ እንትን እኮ ንትን ምንድ የምትሉት ምንድ የሚሉትኝ የባህሉ ምንድ የሚሉት ኮሚኒስቶች። የስራው ጸባይ ነው የስራው ጸባይ ነው ሪሊ ሪሊ ማህበረሰብን እንደ ማህበረሰብ እንደ እጅጋዮ ኪዳኔ ማህበረሰብ እንደ ማህበረሰብ ያጣለች እንደሆነ አሴጋ ስለዚህ እናንተ ማሽቃባጭ አስመሰላችሁ። ነገር ግን አማራን አንቅተነዋል። ከድሮ አማራን አንቅተነዋል። ኦንሊ ፐርሰንት ቤታዮ እና ጉቺ ናቸው የሰጡት። እዚህ ጋር ተመልከት። እነ ቤታዮ እነ ጉቺ ደግሞ ሐረር ያደጉ ጎንደሬዎች ናቸው። አንዷ ላስታናት፣ አንዷ ሐረር ጌ ናቸው። የሐረር ሰዎች ደግሞ ታውቃላችሁ፣ ኦሮሞች ናቸው። አሜን እዶም ቤታዮ በእናትህ ኦሮሞ ነው ይባላል። አዶ ቢበደይ መባወዳር። ግን ቤታዩን አንድ ነገር ያወቅኩት ምንድነው ጓደኛ ካደረገች ለምን ሂትለር አትሆንም እሷ ጋር ስትጋጭ ግን ፓስተር መብረቁ ሲመጣ ዲክላይን እያረክበት ነው እንዴ ኖ ኖ ያምሻል እንዴ እና መብረቁን ላስገባው ቤቴ ገብቶ እንደገና እንዴ ፓስተርዬ ጠርቸዋለሁ እኮ እንድትነጋገሩ አሁን ይኸውልሽ በባለፈው ታስታውሻለሽ አለ በባለፈው እዛ ጋር እነ ሙባረክን አስገብቶ እንደዛ ሲናገረኝ እኔ ምንም ነገር ሳልናገረው እኔ አክብሬ የክብር እንግዳ አድርጌ እስከነ እንትኑ እስከነ ምንድነው ስሙ እኔ የሚሰራውን አላውቅም እሺ ፓስተርዬ እንደው ለእኔ ስትል ለመጨረሻ ጊዜ ተነጋገሩ አፈርስ ሆነልኝ ነጎስ ቆይ ፕሊስ ፓስተርዬ ገስ ላ ያሉ ሰዎችንም ነው ዝም ብሎ ማንም እ እኔ እኮ አማራዎች የሚናደዱ ቢሉ ለምንድን ነው አማራዎች የሚናደዱ ቢሉ ለምን መሰላችሁ? ጠላቶቻችን እያስገባ ታሰድበናለህ። ጠላቶቻችን አይ ነው፣ ፀረ ፋኖ ነው አማራም በጣም ፋኖ በጣም ነው የሚጠላው ልጁ አርለንድ። ጠላቶቻችን እያስገባ ታሰድበናለህ ብለ ነው እኔ ደግሞ አንተ እንግል እኮ አይጠላ ምንድን ነው ነው ያገናኛችሁ ነው እ ከአንተ ጋር ላሰማ ያለው አማራ ስለሆንኩኝ እንደ ፋኖ ነው የምታዩ። አደይ እንደበደ ደዝም ማረግ እንደ እኔ ቤት ከፍቶ ሁሉም በሰላማዊ በፍቅር ማንም ታንሽ የለ ትልቅ የለ። አሁን አላውቅም እ ፕረንስስም ማንዶች አላውቅም ገብተዋል። እኔ ጎንደሬ ነኝ ገባ ጎንደሬ ነኝ። እንዴት በዚህ ደረጃ? እኔን ተውት፣ እሱን ተውታ። የመብረቁን ጉዳይ እንሄድበታለን፣ አትቀላቅሉ ፓስተርዬ፣ እየቀላቀልኩ አይደለም እኔ ደውዬ ጠርቼው ነው። ፓስተር እንድትነጋገሩ፣ ንጉስ እናከብራለን። እሺ ፓስተር፣ ይኸውልህ ልክ ገብቶኛል። እንዲህ አድርግልኝ ፓስተርዬ። እንደው ለመጨረሻ ጊዜ እኔ ይቅርታ አርጉልኝ፣ ሁላችሁም አከብራችኋለሁ። እውነቴን ነው። ይሄ የሚያሳየው በቃ ባለጌ መሆን አለብኝ። ይሀ ቱ ባለጌ በቃ ይሀ ቱ እንደ ዮና ሴጋ ሽልጥልጥ አስመሳይ አሽቃባጭ፣ እንደ ጂጂኪያ ሽልጥልጥ አስመሳይ አሽቃባጭ። ዛሬ እናታችሁ ትላጭላችሁ፣ እናታችሁ በንትን ነው በምንድነው የሚለው፣ በዛገ ቢላ እንትኗን ትላጭላችሁ። አስመሳይ ሁሉ አልፈልግም። ውጣ! አስመሳይ ሁሉ ሁልሽም አስመሳይ። ጥላቻ የአማራ ጥላቻ የተሞላብን ነገም አንፋን ነው አማማራ ከእንደዛ ከመጣህማ፣ ለዲሞክራሲ ለእውነት፣ ለአንድነት፣ ለእኩልነት ለአሁን አረጋይ ስለታገልኩኝ፣ እንዲህ አሁን አንደርስታንድ እያደረጉ አማራዎች። ለዚህ ነው ጨካኝ የሆኑት። በቃ መሆን አለባችሁ። አሁን ስጋ አስወርት ቀን አውሬ ልታረጉን ነው። እኔ እኮ አይገባኝም እኮ፣ አስወርት ቀን አይገባኝም እኮ እኔ፣ አይገባኝም እኮ እኔ። መማሪን ጠላሁት። ጋደምት ቡልሽት፣ ዶግሽት፣ ቡልሽት ኪያት ሺት ቺክን ሺት ሱርጋን መማሬን ጠላሁት፣ መማሬን ጠላሁት። ሀብታም በመሆኔ ጠላሁት። ወይኔ ምን አለ ደሀ ብሆን ሜይ ቢ እንደናንተ ሽልጥልጥ ሆን ነበር። ኧረ በስመ አብ ወልደማ እንደ አር ዩ ፍሪኪን ኪዲንግ ሚ። አማራው እኔን እየወዳም አሰደብከን፣ በቃ ጠላቶቻችን እየሰበሰብክ ታፈምስብናለህ። ለእዛ ነው ይላሉ አማራው ይወደኛል እኮ እኔን ግን እዮዳ ባልገባም፣ እነዚህ ዲሞክራሲ ይጠሉና የአማራ ደም መጠጣት ይፈልጋሉ። አይገባህም አንተ ሰገጠ ይሉኛል። እኔ እዚህ ጋር በቃ ሆ እኔ ምን እላለሁ? ኧረ ኖ ኖ ኖ ኦሮሞ እኮ ወዳጄ ነው። ትግሬ እኮ ወዳጄ ነው። አዎ ኦሮሞ ወዳጄ ነው። ትግሬ ወዳጄ ነው። እነሱ ቤታቸውን ከፍተው ሲንገለ ሲንገለ ኡልፋዱ ኡልፋዱ ከማይ ከማይ አብዚ ቁልጭ አብዚ ቁልጭ ዝም አለ። እኛ በምን ቋንቋ እናውራ ከዚህ በላይ ደኔ ልስታችሁ ኦሮሞ ልሰቀልል ልሰቀ በቃ አማራነትን የምጠሉት ዳሴ ደርሼበታለሁ። ትግሬም ኦሮሞም አማራነት ሁልሽንም ሞዴሬተር እወስዳለሁ። በቃ ካሁን በኋላ እኔ ኖ ሞር በቃ ካሁን በኋላ አልፈልግም። ይቅርታ አድርጉልኝ። በቃ ኖ ኖ ኖ ኖ ዳልቻ ኩማ እንደዛ አጥረግርጎ አባሮህ ወንድሜ ነው ነው ያልከው በቃ ዳል